ገባችሁ ምን? የምር ልንገርሽ፣ እኛ አባባሮ ገብተናል ማለት ነው። ግን አንቺ ከዚህ በፊት ዘረኛ ነሽ አይደለ? ለምን ልጅ ታስጨንቀሳለሽ?

አሁን ይትላችሁ ትግሬ ትጠላለች ምናምን ተብሎ በእነዚኞቹ በልጆቹ የተነገረ ደዚ ሰማን ራት ልጅቷ አሁንም አትሰማም። ነግሬያታለሁ እኔ ወንዶች እንደ ውሾች በአለም ላይ ውሻ እንደሆኑ ነግሬያታለሁ። ፊውቸር ላይ ጥሏት እንደሚሄድ ነግሬያታለሁ። ነገ ጠዋት ልቧ እንደሚሰበር ነግሬያታለሁ። እሷ ምንም ኤክስፔሪያንስ እንደሌላት ለወንድ ግን እንደሚጨዋቱባት ነግሬያታ እንደሚጨዋቱባት ልጁ ነግሬያታለሁ። አሜሪካ ለመምጣት እንደሆነ ነግሬያታለሁ። ማንም ይሄን እስካሁን አልነገራትም እየፈሩ እኔ ነግሬያታለሁ። ከገባት ይግባት።

ዩር ማም ዶንት ሊስን ኤኒበዲ ሽ ጀስት ሊስን ሄርሰልፍ ራይት ናው። አሁን እሷ የሚገባት መቼ መሰለሽ ስትቀምሰው ነው፣ ሲያላግጥባት። ትምህርቷንም ቱ ይርስ ሴኮንድ ተማሪ ነበረች፣ ድራፕ አድርጋለች አለች። እናቲቱ ያጠፋችው ሐበሻ ጋር ስትቀላቅላት ነው። አለቀ ጥፋት ያጠፋችው የዛን ጊዜ ነው እና እኛ እናቲቱ ስትሰደብ ስላየ ነው። በነገራችን ላይ በነገራችን ላይ እኔ ቪዲዮውን አወጣዋለሁኝ አዳብት አድርጋኝ ነው ብላለች መጀመሪያ እንደገባች፣ እናንተ አልሰማችኋትም እንጂ አዳብት አድርጋኝ ነው ብላለች። ስለዚህ ልጅቷ፣ እነሱም እነዛ ልጆቹ ከልጁ ሳይቱ ነው ሲሰድቧት የነበሩት እናቲቱን በዛ ልክ ሲያንቋሿት የነበሩት እናት ያደለች ማሳድጋኝ ነው ብላቸው አሳዳጊ ነች እንጂ ሽዝናት ማይበርዝ ማምናምን ብላቸዋለች። እና ሌላ ቦታ ሆነ እሱ ብቻ አደለም፣ ተምሪ በጣም ሩቅ ጊዜ አልነበርም። እንደነበረ ታውቂያለሽ፣ ሎንግ ታይም ጎ ጂጂ። አንድ ጊዜ ቱና አንዴ ልጨርስ፣ እውላችሁ ሲንግል ማም ሆኑ አሜሪካ ውስጥ ልጅን ማሳደግ በጣም በጣም በጣም አስቸጋሪ አስቀያሚ፣ በጣም ብዙ አለማቸው ማለት ነው። ልጆቻቸው አለማቸው አለማቸው ናቸው። እና እናንተ አስቡት እስኪ ሳይኮሎጂካሊ እናት ስንት ዓመት ሙሉ ካጠገቧ ሌላ ትዳር ሳያምራት ሌላ ነገር ሳትፈልግ እቅፍ ድቅፍ አርጋ ያሳደገችን እናት፣ መከራ አይታ ያሳደገች እናት፣ ድንገት ልጇ ሀያ አንድ ዓመት ሆነም፣ መብቷን መሄድ ትችላለች። እሱን እኔ አልክ እንትን አለም መሄድ ትችላለች። ነገር ግን በዚህ ወይ እናትየው አልጠበቀችም። ልጇ አለሟነች ድንገት ልትሄድባት ስትፈልግ እናትየው ሻክ አረገች። እሱን እሱን አንደርስታንድ ማድረግ አለባችሁ። ዝም ብላችሁ በእናትና በልጅ መሀል ገብታችሁ የምትፈተፉቱ በእናትና በልጅማት ይህን ሆነ ወይ እህቴ ብትሆን ወይ ልጄ ብትሆን ምናምን ብላችሁ አስቡ። ዝም ብላችሁ እንዲጨርሱ አድርጓቸው። ዴዚ አማነሽ ገሌ አንዴ፣ ቴምር ቤትሽ ሪፖርት እያደረጉብሽ ነው፣ ይዘጋልና የኢሞች ምልክት የሚሉ አሁን ለማዘጋት ነው። እንትን ቴክስቱን ሚዩት አርጊ። ሰዎቹ ካላቆሙ ወይም እንደዚህ የሚያደርጉትን የሚውት አርጊያቸው እና ከቻላችሁ ከቻላችሁ በውስጥ እንዲጨርሱ አድርጉ። እናትዬው እና ልጅዬው መሀል ገብታችሁ ይሄንን አርጊ ይሄን አርጊ አትበሉ። እጅግ በጣም ፔንፉል ነው። ልጅን እኔ ልጆች አሉኝ ስለማውቀው ነው። አሜሪካ ውስጥ ጓደኞች አሉ፣ ሲንግል ማሞች እንዴት አድርገው እንደሚያሳድጉ ስለማቅ ነው። እኛ ሰላሳ አምስት አመት ሽ አንቺ አሜሪካንሽ

ልጁ እናንተ ከቤታችሁ ሳትወጡ እሷ በ21 ዓመቷ መብቷ ነው መብቷ ነው አትሆኑ። እናትየው ይሄን በዚህ ወይ ትሄዳለች ብላ ኤክስፔክት አላረገችም። ስለዚህ እናትየውን የምትግባቡ ሰዎች እናትየውንም በውስጥ አናግሩ ልጅቷንም በውስጥ አሁን እነማግሩና ከሚዲያ ዞር አድርጓቸው። ለእናትየው ስሜት ለእናትየው ሞራል ለእናትየው ልፋት ተጠንቀው አስቡላት። ለእናትየውም እንዴ እንደዚህ ድንቁርማ እንበል ባህል አለን አደለ ኢትዮጵያኖች አደለን እንዲህ ድንቁርናት አትበሉ። ጀጅ አታደርጉ፣ አትፍረዱ። እኔ ዴዚ ላይ የማልፈርድም ፍቅር ውስጥ ነች፣ እድሜዋ ነው፣ መብቷ ነው። እናትየውም ሲንግል ማምነች ለፍታ፣ አባት አለች ልጄ በዚህ ወይ ከኔ ትለያለች ብላ አላሰበችም። ሁለቱንም አንደርስታንድ ለማድረግ ሞክሩ። ሁለቱም ጋር ጀጅ አታደርጉ። ዴዚም ላይ አትፍረዱ፣ እናትየውም ላይ አትፍረዱ። ከመሀል ውጡ፣ አታጨብጭቡ። አበሾች እንዲህ በጣም ይደብራል። ይልሽ ጂጂ እኔ እናት እናትየዋን ፎሜ አንዴ የሚታረጊ እናትዮዋን ለምን ሰደቧት ነው? እኔ የት የት፣ ቆይ አንዴ እኔ መናገር የምፈልገው የትግራይ መናገር የምፈልገው የትግራይ ወርቁ ባ ችም ያቺ ሲጀመር ለምንም ክብር የላትም። መፈመስ ብቻ ነው የምትፈልገው። እኔ የእኔን ጓደኛ ራሱ በቃ ካላፈመስከኝ እያለች የሙቪ እናንትን ፊልም ዳይሬክተር ጓደኛ ነበር ጓደኛ ነበር፣ በጣም ታስቸግረው ነበር። ፍሬንዴ ነበር በጣም የመፈመስ ሱስ ያለባት። እንትናት የሆነች የሶሻል ሚዲያ ራራ ያለባት ናት። አመጣጧን አይታችሁ ከሆነ አንዴ ነጠላ ጣጥላ ክርስቲያን አክራሪ ክርስቲያን በቃ የቤት ልጅ ሆና መጣች። አስታራቂ ሆና መጣች። ከዛ አማራን ሕዝብ ስትሳድብ ነበር አንዴ። ከዛ ከዛ ስለ ራሷም ላይፍ የማታቅ ሴት ስለሆነች ማለት ነው አንድን ጀግና ደራሲ አምጥታ ጀርመን ላይ ንብረቱን አሽጣ አምጥታ ጥላው፣ እንደዛ የሚያሳፍር አሳሳም ስማ ሰውዬውን እራሱ አጥፍተዋለች። ጥሎ ነው የሮጠው ወይም ጥላው ነው ሄደችው የሆነ ነገር፣ ግን በላዩ ላይ ወንድ እየደራረበችበት እንደነበረ ሰምተናልኛ። ባለጌ ናት። ለራሷ ለትዳሯ ክብር የሌላ ሴት እናትን ታከብራለች ብሎ ጠበቁ አያስፈልግም። እኔ ግን የትግራይ ልጆችን አብዛኞቻችሁ መጠየቅ የምፈልገው ያቺ ዜድ የምትባል ባለጌ እንደዛ ስታንቋሽሻን ነበር። ልጁ ደግሞ እውነት ዴዚን ካወደዳት ካፈቀራት እናቷን ነው ቅድሚያ ማክበር ያለባት። ይሄ ልጅ በዛ ልክ ሲያንቋሽሻ ሳይኔ ተሳቅቅ ያሉ ልጅቱ አማርኛ ስለማችልና የኛ ኢትዮጵያን ካልቸር ወየናት ክብር ስላልገባት ነው እንጂ አስር ብትወደው ራሱ ኖ እናቴን ማክበር አለበት። እናቴን እዛ ንት አመት ሙሉ ለእኔ ዋጋ ከፍላለች። እናቴቱ እኮ ለልጄ ስለ ሀያ አንድ አመት እኮ ለልጄ ስለ ሀያ አንድ አመት እኮ ጅ እንደዚህ ለዋራ የገባሁት እና የትግራይ ልጆች እናታችሁን አታከብሩም ወይ? በዛ ልክ ብትወደው ማሰብ ብታፈቅረው እንኳ ራሱ እናቷን እሷን እኮ ያገኛት ይህች እናት ማስፈራራት አጠለጥልሻለሁ ምናምን እያለ በዛ ልክ ዲስሪስፔክት ሲያረጋት እኔ በጣም ተናድጄ ነው። እና የትግራይ ተወ ሜላት ተብየዋን ጨምሮ ማለት ነው ይሄ ትክክል አይደለም። ይህች እናት ዋጋ ከፍላለች እዚህ ደረጃ እንድትደርስ ተውት። ሀያ አንድ ዓመት ከዕድሜዋ ሰጥታለች። ውበቷ ቆንጆ በነበረ ሰዓት፣ ወጣት በነበረ ሰዓት ባል አላገባም ብላ ለዚች ለልጅ ዋጋ ከፍላለችና እና ሀበሻዎች አንዳንድ ጊዜ መብት ሲባል ልክ አለው። መብት ሊኖራት ይችላል ልጅቷ። ግን ደግሞ እናቲቱ ልክ ወላጆች ልጆቻቸውን ወልደው ትምህርት ጨርሰው ተመርቀው ማየት ይፈልጋሉ። ዋጋ የከፈለችበት ልጇ ኮሌጅ ዳ እንድትመረቅላት ትፈልጋለች። ከዛ በኋላ ደግሞ የራሷ ህይወት እንዲኖራት ትፈልጋለች። አታገባት መቼም ልጇ ናት አይደል? ግን አሁን ያለችበት ሲዌሽን ጥሩ ስላልሆነ እስኩልም ሁለት አመት እንትና የቱ ችግር ውስጥ ነው ያለችው።